እያደገ የመጣውን የኢትዮጵያ ኢኮኖሚና ህዝብ ቁጥርን መሸከም የሚችል ባህር በር የማግኘት ጥያቄን ከአስፈላጊም በላይ የህልውና ጉዳይ እንደሆነ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪ ፕሮፌሰር ብሩክ ኃይሉ ከኢቲቪ 57 ጋር በነበራቸው ቆይታ አንስተዋል። ጥያቄው በተለይ ከለውጡ በኋላ በመንግስት ትኩረት ተሰጥቶት በተሠራው ሥራ በዓለም አቀፍ ማህበረሰብ ዘንድ እውቅናን እያገኘ እንዲሄድ አስችሎታለን ብለዋል። ከውስጥ ዶሜስቲክ ፖለቲክስ ስንጀምር በጊዜው የመንግስትና የህዝብ አለመናበብ ነበር። ባለፉት 27 ዓመታት የህዝብ አስተሳሰብ በተለይ ዩኒቨርሲቲና ሪሰርች አካባቢ ቀደም ብሎ ሄዶ ነበር። አሁን የመንግስት ፖሊሲ የመጣው ምንድን ነው? የመጣጣምና መንግስትም እንደ ፖሊሲ አምኖበት ተቀብሎበት ይሄ ችግር እንደ ችግር እንደ ቶፒክ እንደ ፓብሊክ ፖሊሲ ተወስዶ መፍትሄ ማግኘት አለበት የሚለው የመንግስት እንደ ፖሊሲ እየቀደመ መጥቷል እና ለዚህም ነው አሁን በአብዛኛው የኢትዮጵያ ህዝብ በሀገር ውስጥም ሆነ ውጪ ድጋፍ የተገኘው በዚህ የተነሳ ነው ማለት እንችላለን። ስለዚህ ተቀባይነቱም ከሀገራችን ውስጣዊ ብቻ ሳይሆን ወደ አካባቢውም በመላው ዓለም አካባቢም እየሄደ ነው። ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት ሰላማዊና በትብብር ላይ የተመሰረተ መሆኑን ያነሱት ፕሮፌሰሩ የባሕር በር ጥያቄውን በጋራ አብሮ መልማትን ታሳቢ ያደረገ መሆኑን ገልጸዋል። ታዲያ ይህን የኢትዮጵያን የወደብ ጥያቄ በቀጠናው ያሉ የባሕር በር ባለቤቶች እንደ እድል ሊያዩት ይገባልም ሲሉ ፕሮፌሰሩ ያስረዳሉ። ለኢትዮጵያ ተሳትፎ ለነሱ ስታቢሊቲ መረጋጋት ሶማሊያ ተሳትፈናል፣ ደቡብ ሱዳን ተሳትፈናል፣ በጅቡቲንም ቢሆን በተዘዋዋሪ እያገዝን ስታቢሊቲ እንዲያገኙ እያደረግን ነው። ስለዚህ የዚህ ሁሉ ምላሽ ምንድነው መሆን ያለበት? የኢትዮጵያን ሕመም ሪኮግናይዝ ወይቁና በመስጠት ካላቸው እንውሰድ አይደለም ካላቸው አክሰስ ቱ ዘ ሲ የተባበሩት መንግስታትም ስለሚፈቅድ በዛ መርህ መሰረት ኢትዮጵያ ማግኘት መብቷን እንዲከበርላት እየጠየቅን ነው። በዲፕሎማቲኩም አካሄድ ጥሩ ምላሽ እየተገኘ ነው። ሶማሊላንድንም በመግባባት ከሞቃዲሾ ጋር ከሀርጌሳም ጋር በመግባባት በርበራን ሉጋሃዮ እና ደግሞ ቡልሃየር የሚባሉ ፖርቶች አሉ። እኛ ቅደን የተነሳ ነው በሚሊቴሪውም አሁ፣ ወደዛ ልመጣልህ ነው ሚሊቴሪ ቢሆን ወደ ቀይ ባህር መመለሳችን አይቀሬ ነው። ያን ስናደረግ በመግባባት ነው፣ በሰላም ነው የምናገኘው። ምክንያቱም ኢትዮጵያ የሌለችበት ቀይ ባህር ሰላማዊ ሊሆንም አይችልም። የኢትዮጵያን ሁለንተና እድገት ለማረጋገጥ የባህር በር ተጠቃሚነትን ጉዳይ በትውልድ ውስጥ ማስረጽ ይገባል የሚሉት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪው ፕሮፌሰር ብሩክ ኃይሉ፣ ይህንን ለማስቻልም መላው ኢትዮጵያዊ በአንድ ድምፅ ከመንግስት ጎን እንዲቆም ጥሪያቸውን አቅርበዋል። ከኢትዮጵያ ህልውና ጋር ብሔራዊ ጥቅሟ ጋር አምኖ ይሄ መንግስት መቀበሉ፣ መቀበል ብቻ ሳይሆን ስትራቴጂ ዲዛይን ማድረጉ ሰላማዊ መንገድ ማለት ነው። ተደብቆ ሳይሆን፣ በጨለማ ሳይሆን፣ በእኩለ ሌሊት ሳይሆን፣ በግልጽ ለህዝብ እንዲህ እንዲህ እንዲህ አስበናል፣ ከኢትዮጵያ ህልውና ጋር የተያዘ ነው። የእናንተን እገዛ እንሻለን። ይሄ የኢትዮጵያ ጥያቄ ያንዳንዱ ኢትዮጵያዊ ጥያቄ ነው። በኢትዮጵያ ህልውና ጉዳይ ላይ አብረን እንቁም፣ አግዙን፣ እንተጋገዝ የሚል ጥሪ አድርጌ ነው መወስደውና ይህን የማይደግፍ ኢትዮጵያዊ ካለ መቼም እናቱ ላይ ፊቱን እንዳዞር አድርጌ ነው መቆጥረው። እንደ ገንዘብ ሚኒስቴር መረጃ ኢትዮጵያ ለወደብ ኪራይ በዓመት እስከ 1.6 ቢሊዮን ዶላር ታወጣለች።